መልካም የዳግማይ ትንሣኤ በዓል ይሁንላችሁ። እንግዲህ ለቤተሰቦች የሰራሁት ኬክ ነው ማለት ነው። አላለቀም። ከና እሺ እንኳን ደረሳችሁ የዳግማይ ትንሣኤ

ለዚያ ነው እንኳን አደረሳችሁ ለዳግም ትንሣኤ። ይህ ዳግም ትንሣኤ የምናከብረው በጎመን በስጋ እና በክትፎ ብቻ እንግዲህ ነጭ ነጭ ካለው እናወጣለን ማለት ነው። ሲሆን በቢከተፍ ጥሩ ነው ይህ ማሽኑ። በእርግጥ ያፈጥናል ግን ክትፈውላችሁ ሊሰሩ ስትል ጥብቅ በቅብቅ ይላል። በማሽን ተከተፈ እና በእጅ ከተከተፈ ሲሆን አሪፍ ነው እና እና አደረሳችሁ እያለን እንግዲህ ለምሳ ለምሳ ለብለብ ጎመን በስጋ ወልቋል።

ኢትዮጵያ ሚስት እንኳን ካገቡ ክቶ እንዲበላ መላባ እ ኤኒዌይ አሁን አሰራሩ እንሄዳለን። ማለት ብዙ ስጋ ቢሆን እንደዚህ በጉራጌ ባል እንደዚህ ክትፍ ከተደረገ በኋላ በላስቲክ ይታሰርና ድንጋይ ይጫንበታል። ደግሞ እንዲወርድ ተብሎ ማለት ሌሎች እንዲህ ክትፍ ያስደረገን እና ከዛም በፌስታል በደንብ ታሰርና ወይ ቆጮ ካለው ቆጮ እንትን ይባላል። ክብር ስላለው ቆጮ ወይም ደግሞ ድንጋይ። ከዛ ደሙ ብዙ ጥጥ ይላል ማለት ነው። ይሄው በኪችን ሶፍት በደንብ አድርጌዋለሁ። ደም የለውም እንደምታዩት። እንደዛ ይደረጋል። ብዙ ክትፎ ታሪዎች ያደርጉታል። ይሄ ገምታለ። እና እኛም ልጃችንን ስንድር እንደዛ እናደርጋለን። ልክ ልጃችንን ስንድር መታችሁም ስራ የምታገኙ ክትፎ በእጅ ነው ያለ የሚከተፈው፣ ማሽን የለም። ካሁን አስቡበት፣ ፊንላንድ ያላችሁ፣ ፊንላንድ ያላችሁ ጎረቤቶቼ፣ ለርቀት ያላችሁ ክትፎ በጅ ነው። አማኔ ሲያገባ፣ የመጀመሪያ ልጅ ሲያገባ፣ ክትፎ እንደዚህ በእጃችን እሺ። በዚህ እታረገዋለው ለሁለት ሰው ስለሆነ ብዙም አይደለም። ይበቃዋል፣ ይበቃናል። ክትፎ እ ዛሬ የለኝም ጎመን ዛሬ ጉንፋኑ ክትፎ

ነጭ ነጭ ካለበት በደምብ ጎብቶ

መልካም የዳግማይ ትንሣኤ በዓል ነው። አመሰግናለሁ። ሰብስክራይብ አድርጉ። አሁን ሰዓት የቱ ሰብስክራይቡ እየጨመረ ነው፣ ግን ሰዓቱም አሁንም እየቀነሰ ምን እንደማድረግ አላውቅም። እናንተ ብቻ ሰብስክራይብ ማለት ላይክ ምናምን ማድረጋችሁን አትተሩ። ሰዓቱ ይጨምራል ያነሱታል፣ ይጨምራል ያነሱታል። እንደዚህ ነን ግብግብ ይዘናል። መልካም በዓለ ትንሳኤ ሆኖላችሁ እሱ ደግሞ ወመመስጋ ይልቅመሰ ክትፎ አንደኛ ነው